ወይ ጉድ ድሮ ድሮ ሀይሚ ነበረች ቁጭ ብላ የምታድረው ፕራንክ ስትቀመም አሁን ደግሞ በተራው ብሩኬ የሆኗልና ሀይሚ እንግዲህ ከስልኩ ጀምራ በጣም ነበረ የደነገጠችው ስትበር መታ አስደነገጧት ማለት ነው ለራሳቸው ሆን ብለው ሁለታቸው እያወሩ እሷን ግራ ያጋቧት ጀመረ አንዱ ከዚህ ጋር ጥርሱ ገብቷል ይላል አንዱ ሞቷል ይላል ምንም አይሏት ነገር አለ ዝብርቅርቅ ያለ ወሬ እያወሩ ማንኛቸውን ትስማ ማንኛቸውን ትመንና በጣም ግራ ነው የሚያጋባው በጣም ነበር የሚያስደነግጠው ብሩኬና ሚፍታ ግን እች ምስኪን ልጅ አግኝታችሁ ተጫወታችሁባት አይደለም ችግር የለውም ዋጋችሁ ከሀይሚ ጋር በክብር ተቀምጦላችኋል ሰላም ሰላም ውድ ቻናል የቤተሰቦች እንዴት ናችሁልኝ ደህና ናችሁ ሰላማችሁ ይብዛልኝ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ውድ ቤተሰብ ሰብስክራይብ ግን የለም ማለት ነው በጣም ብዙ ጊዜ የሆነው እና ይሄን ቪዲዮ ሰብስክራይብ ሳታድርጉ የምታዩ ካላችሁ ሰብስክራይብ አድርጉኝ፣ አበረታቱኝ ውዶቼ። እና እኔም ያው ሰዓቴን ለማስተካከል ሞክራለሁ። በጾሙም በምኑ ምክንያት ትንሽ ሰዓቴ ተዘበራርቆ ነበረ። እያስተካከልኩ እያስተካከልኩ መጣለሁ ብያለሁ። ከሌሊቱ ሶስት ሰዓት አካባቢ ራሱ ፖስት ነበረ እና የሰዓት እጥረት ነው በነገራችን ላይ እና እንግዲህ፣ ለወደፊቱ አስተካከላለሁ ብዬ አስባለሁ። እናንተ ማበረታቱኝ እንግዲህ ቀመሞች ጠፍተው ጠፍተው ብቅ ሲሉ በአስደንጋጭ ነገር ነው የተከሰቱት። እኛ ደግሞ ያው ሳቅ ጨዋታቸውን ይዘው ከችላሉ ስንል ጭራሽ ብሩኬማ በቃ ተነሳበት። አሁን እሱ ነው ፕራንክ ሲቀመም የሚያድረው። ቀመሟ ተኝታ ማድር ጀምራለች። አሁን በቃ ፕራንኳን ትታለች። ምንም ነገር እያደረገች አይደለም። ግን ምን ዋጋ አለው ወደ ብሩኬ ልካዋለች ነገሩ ሁሉ ማለት ነው። በዚህ አጋጣሚ ያው ቀመሟንም እንግዲህ እስኪ ለዚህ ድንጋጤዋ ራሱ ሰብስክራይብ እያደረጋችሁ ወደ ሁለት መቶ እናስገባት ማለት ነው ውድ ቤተሰብ እናስገባት ችግር የለውም በነገራችን ላይ ቪዲዮ ላይክ ላይክ ስደረግ ላልደረሰ ሰው ይደርሳል ምናልባት ሰብስክራይብ ያላደረጋ ሰው ስለሚኖር ለእነሱ ስለሚደርስ ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን አትርሶ ማለት ነው እንግዲህ ብሩኬ አላርፍ ብሏል ሀይሚ በከባዱ ስትመጣ ደግሞ መቻል ነው እንግዲህ ቆፍጠን እንበል ብሩኬ ሚፍታም አትለቀቅም እንዴት ነው ከሀይሚ መዝገብ ውስጥ ገብተሃል ፍጼም ከሀይሚ መዝገብ ውስጥ ገብቷል ማለት ነው ከእሷ መዝገብ የገቡ ሰዎች በጣም ብዙ ናቸው የሆነ የሆነ ቀን ላይ እየተነሳች ጠብ ታደርጋቸዋለች በፕራንክ በእርግጥ ይሄ ፕራንክ በጣም ነበር የሚያስደነግጠው የምር ገና ከላይ ስትገቡ እራሱ ርዕሱ በጣም ያስደነግጥ ነበረ በአጠቃላይ ውድ ቤተሰብ ይሄ አደጋ የሚለው ቃል በጣም ነው የሚያስደነግጠው ልባችሁን ድንግጥ ነው የሚያደርገው እና ስታዩት ውስጡ ሌላ ቢሆንም ከላይ ነው ደግሞ ሰው ገና ከላይ ነው የሚደነግጠው ገብቷቸዋል አደለም እና በጣም ከባድ ነው ስሜቱ። እንደዚህ የልብ ኬዝ ላለበት፣ ብቻ በሽታ ምናምን ላለባቸው ሰዎች እንደዚህ አይነት ነገሮች በጣም አደጋ ነው፣ መዘዙ በጣም ብዙ ነው። እና እንዲያውም አንድ የሰማሁትን ታሪክ ነገራችሁ። ወደ ህንድ ሀገር ነው እና በጣም የፕራንክ ሰው ነው፣ በጣም የቲዩብ ይሰራ ነበረ። እና አንድ ቀን እንግዲህ ያው እህልዋን እንበለው ወይስ ምን እንበለው ብቻ በጣም ከባድ ነው። ለእናቱ ደውሎ ልጅሽ አደጋ ደረሰበት ብለው እንዲነግሯት ነው ያደረገ ማለት ነው። ከዛ እንደተባሉት ሲያደርጉ እች ሴትዮ ካለችበት ጸጥ ነው ያለችው፣ ፌንት ነው የሰራችው። እና አያችሁ እንደዚህ በድንገት ሰውን ማጣት ስላለ እንደዚህ አይነት ነገር እንዳታደርጉ። ምክንያቱም ሚፍታህ ምንድን ነው ሲል የሰማሁት ወይስ የመኪና አደጋ እንበል ሲል ስለሰማሁት ያ ነገር በቃ መጣብኝ በአእምሮዬ፣ እና አስፈላጊ አይደለም እውነት ካላጣችሁት ፕራንክ ካልጠፋ ፕራንክ፣ በጣም ዘናፈታ የሚያደርግ ፕራንክ አለ። እናንተ የፕራንክ ሰው ናችሁ፣ አደጋ የሚባል ነገር ድጋሚ እንዳሰሩ አደራችሁን ማለት ነው። በጣም ነው የሚያስደነግጠው፣ ለፕራንክ ተብሎ በጣም ሌላ ከባድ መዘዝ ስለሚያመጣ ማለት ነው። እና እንደዚ አይነት ነገር እንዳታደርቁ። ዛሬ ሀይሚ ብቻ አይደለም የደነገጠችው፣ ተመልካች ራሱ ደንግጧል። የምር ገና ገና ስና የሆነ የደነገጥ ነው። አስፈላጊ አይደለም። እንግዲህ ወደ ፕራንካቸው ስንሄድ ደግሞ የብሩኬ ጓደኞች ነገራችን ላይ ይሄ ማገብገቡን ነገር ይችሉበታል፣ እና አይታችሁታል። ባለፈው ፍጽሜን ሲያደርግ እንደነበር ሀይሚ ጋር ሲያቃጥር፣ ሀይሚን ሲያያይዛት ማለት ነው። አሁን ደግሞ ሚፍታ ጭሮሽ እኔ እኮ ብሩኬ የተፈነከተ እንጂ ያረገዛል እንደም የተባለው አይደል? ጨርቁን ሰሪው አምሮት ነው አላለም እኔ ሚፍታ የሚያደርጋቸው ነገሮች በጣም ነበር ሲያስቁኝ የነበረው፣ ግን ደግሞ ሀይሚን ሳያት እኔ ልቤ ተንሰፈሰፈ። እኔ እናት ግራ ነው የገባት፣ እውነት አሳዘነችኝ ሁላ ማለት ነው። ሚፍታማ አንደኛ አቃጣሪ ነው የሆነው እኮ እንዴ። የሆነ ጊዜ ላይ እጁን እንደዚህ ጉትት ሲያደረገው፣ እንዴ ይሄ ሰውዬ ቂም በቀል ወጌሻ ነው እንዴ ነው ያልኩት። የምር እንዴት! የተደበላለቀ ስሜት የሚያስቅም፣ የሚያሳዝንም። ሀይሚን ሳያት ታሳዝነኛለች፣ እነሱን ሳያቸው ደግሞ የሚያወሩት ነገር ያስቁኝ ነበረ። እና ወይ ደግሞ እንደገና ተደባድቦ ሁለታቸውም ሐኪም ቤት ነው እስር ቤት ሆነ ያለው። ሚፍታ ብቻ በጣም ነበር የሚያስቆት፣ እነ ብሩክ የሚያደርጉት። የሀይሚ ሁኔታ ግን ያስደነግጣል፣ ያሳዝናል። ሀይሚ በአጠቃላይ ታሳዝናለች። ይኔ እናት ደንግጣ፣ ሚፍታ እንደዛ ሲያደረገው ራሱ እንዴት አሙት እንዴ፣ ከሰው ላይ እጫነዋለህ እንዴ አንተ፣ ተዋትም ተተው እያለች ለእሱ ስትታገል ነበር። ለብሩኬ እና ምስኪሪዬ እንደገና ደግሞ አንተ ከመቼ ወዲህ ነው ሰው የምትደባደበው? እንዴት ቅርሶ እስከሚወልቅ ድረስ ትማታለህ? ያለች ነበር። ይሄን አዛኝ። አንዳንዴ ልብ ካላየ አይን አያይም ይባላል እና ሀይሚ ልባ ሁሉ ማለት ስታስበው የነበረው የእሱን መሰበር የእሱን መፈንከት ነው። አሁን ከዛ ጋር ቆመው ጨርቁን ከእሷ ላይ ሲጠመጥሙት ምናምን ብሩኬ ምንም ነገር የለበትም እያየችው ነው፣ ግን አያችው። ልብ ካላየ አይን አያይም የሚባለው ነገር ልቦ ያለው ሌላ ስለሆነ አይኗ እያየው ግን እንደተሰበረ ነው የምታስበው የነበረና በጣም ደንግጣ ነበረ ነው። ግን ድጋሜ እንደዚ የሚያስደነግጥ ነገር እንዳታደርጉ ፕሊስ ብሩኬና ሚፍታ አርፋችሁ ተቀመጡ። ፕራንክ ካደረጋችሁ በጣም ብዙ ፕራንኮች አሉ ማለት ነው። እውነት እነሱ የሚያደርጉት ነገር ወሬያቸው ምናምን ዘናፈታ ያደርጋል። ግን ለሀይሚ አስደንጋጭ ነበረ። ሩጣ የመጣችበት መንገድ አለ። በዛ በመንገድ ስትመጣ የሆነ ነገር ገጥማት ቢሆንስ ይከብዳል። እና ውዶቼ እንደዚ አይነት ነገር አታድርጉ እላለሁኝ። በተረፈ ያው ስለመጣችሁ ስላየናችሁ በጣም ደስ ብሎናል። ያው በመጥፎ ፕራንክን ብትመጡም መጥፎ ስላቸው ትንሽ ከበድ ይላል። አስደንጋጭ ስለነበረ እንጂ ሰውን የሚነካ ምናምን ሆኖ አይደለም። ግን በጣም አስደንጋጭ ነበረ እና በእንደዚህ አይነት ነገር ባትመጡ ደስ ይለናል። በድጋሚ እንደኔ በእንደዚህ አይነት ነገር ባትመጡ ቅመሟንም፣ እንደዚህ ባታስደነግጦብን ማለት ነው። እንግዲህ ታውቃላችሁ፣ ቅመሟን እንደማታርፍ ታውቃላችሁ የሆነ ጊዜ ላይ ተነስታ መሬት ነው የምታንጠባጥባችሁ። መሬት ጠብቁ። የሚፍታህም ማን ነው? ፍጼም ነግሬያቸዋለሁ አይደለ? ሁለቱም ከሀይሚ መዝገብ ገብተዋል። ማንም አይለቃቸውም። እና ያው ሌላኛው ደግሞ እንግዲህ የንጉስን ሚስት ማንም ዞር ብሎ ማየት እንደሌለበት ነው ይሄ ቪዲዮ የሚያስጠነቅቀው ማለት ነው። እና እንደዚህ ያፈቀድን በዛ በዛ ምናምን እንደዚህ ጉብጉብ የምትሉትን ሰዎች ለማሳረፍ ነው ማለት ነው። ሀይሚ እኔ ነካ? የለውም በረካ ተብሏል። እንግዲህ አስባችሁታል፣ ብሩኬ ምን እንደሚያደርጋችሁ። ትምህርት ነው ትምህርት ነው እየተማራችሁ። በእርግጥ እንደዚህ እንላለን እንጂ ብሩኬ የጸብ ሰው አይደለም። ነገሮችን በወሬ ደረጃ በመነጋገር ደረጃ የሚፈታ ልጅ ነው። የምር በጣም አእምሮ የበሰለ ልጅ ነው። በነገራችን ላይ ነገሮችን በንግግር የሚፈታ በንግግር የሚያምን ሰው አእምሮ የበሰለ ሰው ነው፣ እና ብሩኬ ደግሞ የዚያ ሰው ነው። ምንም ነገር ቢፈጠር በጸብ የሚያምን አይደለም። ያው በምትመጡበት ነገር ያስተናግዳቸዋል፣ በስነ ስርአቱ አግባብቶ ይልካቸዋል ማለት ነው። ግን ንግስቷን መመኘት ምናምን ነገር የለም። ከዚህ ጋር ስቶፕ ማድረግ አለባችሁ። ቀመማ ደግሞ ይስደበኝ ለእኔ ብለ እንዴት ትደባደባላለች እንዴ? ንግስት ነሽ እኮ እንዴ ነው የማይደባደበው? እንዴ በኃይለኛውማ ከመጡ ያው ቡጢ መቅመሳካ አይቀረም፣ ቀመምዬ። ደግሞ ይሄማ ስህተት ነው። ብሩኬ ዝም ብሎ አያይም። በእርግጥ አንቺን የሚሳደብ ማን አለና ነው? የኔ ድንጉት ስታሳዝን እና ውድ ቤተሰቦቼ፣ እኔንም ደግሞ ላይክ ላይክ እያደረጋችሁኝ እስኪ አበረታቱኝ። ውደች አበረታቱኝ። ያው ያለ እናንተ ቪዲዮ ቢሰራ ምንም ትርጉም የለውም እና